ውድ ተማሪዎቻችን ዛሬ ደግሞ ይዤላችሁ የመጣሁት ተማሪዎች ለፈተና ቀን ማድረግ ያለባቸው ነገሮች የሚለውን ነው። እንግዲህ ተማሪዎች ብዙ ጊዜ ሚኒስትሪ ሞዴል፣ እንዲሁም ማትሪክ ምናምን ፈተናው ሲሆን በጣም ይደነጋገራሉ። አንዳንዴ መረጃን ባለማግኘት ሊሆን ይችላል ብዙ መደናገሮች ይደርሳሉ። ስለዚህ እዛ ላይ ያተኮሩ አንዳንድ ነጥቦችን እኔም ከዚህ በፊት ያጋጠሙኝን እና እናንተ ይረዷቸዋል ብዬ ያሰብኩትን ይዤላችሁ መጥቻለሁ። ወደ ነጥቦቹ ከመሄዳችን በፊት እንደተለመደው ቪዲዮን ላይክ ማድረግ እንዲሁም ለሌሎች ሰዎች ፈተና ላይ ደግሞ በጣም ይፈራል ብላችሁ ለምታስቡ ሰው ሼር ማድረግ እንዳትረሱ እንዲሁም ደግሞ ለቻናላችን አዲስ የሆናችሁና እስከዛሬ ሰብስክራይብ ያላደረጋችሁ ሰዎች ቻናሉን ሰብስክራይብ ማድረግ እና እንደዚህ አይነት ቪዲዮዎች ሲሰሩ እንዲደርሷችሁ የደውል ምልክቱን መጫን አይርሱ። አሁን በቀጥታ ወደ ነጥቦቹ እንሄዳለን። የመጀመሪያው ነጥብ ፈተናውን እንደማንኛውም የክፍል ፈተና ማሰብ ነው። ይሄ ማለት ለምሳሌ ብዙ ጊዜ ሚኒስትሪ ምናምን ሲባል ሌላ ከተማርነው ውጪ የሚመጣ ይመስል በጣም እንጨናነቃለን እንደውም ከክፍል ፈተና ይልቅ የሚኒስትሪ ፈተናዎች ወይም ደግሞ የማትሪክ ፈተናዎች በጣም ይቀላሉ። ብዙ ጊዜ ከላይ ከላይ ነው የሚመጡት፣ በጣም ጀነራላይዝ ሆኖ ነው የሚመጡት። ስለዚህ ፈተናውን እንደ ማንኛውም ክፍል ፈተና ማሰብ ጥሩ ነው ማለት ነው። ማለት የተማራችሁት ከሆነ ያጠናችሁት ከሆነ ጥያቄዎችን የሰራችሁ ከሆነ መጨናነቅ የለባችሁም ማለት ነው። የመጀመሪያው ነጥብ ፈተናውን አክብዶ አለማየት ነው ማለት ነው። ሁለተኛው ከፈተናው በፊት ባለው ቀን በቂ እንቅልፍ ወይም እረፍት ማግኘት ብዙ ጊዜ አሁን ፈተናው አንድ ቀን ቀርቶት ምናምን በጣም ስናጠና እስከ ማታ ምናምን እንቆያለን እና ድካም አለ። ድካም ላይ ጭንቀትም ሲጨመር ደግሞ በጣም የተጨናነቅን እንሆናለን እና ፈተናው አንድ ቀን ሲቀረው ምናምን ብትችሉ ባሳጠኑ ጥሩ ነው። ወይም ደግሞ ቀን ካጠናችሁ ማታውን እንዳለ ለመተኛት ወይ ለረፍት ብትጠቀሙት። ምክንያቱም አለመተኛት ወይም በቂ ረፍት አለማግኘት ምንን ያመጣል? ጣት ላይ ስንነሳ ፕሮዳክቲቭ አንሆንም። በጣም የተጫጫነን ሆነን ነው የምንነሳው። ከዛ በኋላ ፈተናም ስንሄድ በጣም እንጨናነቃለን፣ ድካሙም አለ። ስለዚህ እረፍት ማግኘት በጣም አስፈላጊ ነገር ነው። እኔም ከራሴ ልምድ ያጋጠመኝ ነው መነግራችሁ ማለት ነው። ሶስተኛው ለፈተና የሚሆናችሁን ቁሳቁሶች መያዛችሁን ማረጋገጥ። ለምሳሌ ቁሳቁሶች ውስጥ አይዲ መታወቂያ መያዝ አለባችሁ። ይሄ ይሰጣል አይደለ የመፈተኛ ሚኒስትሪ ማትሪክስ ሲሆን የምንፈተንበት አለ ወረቀት የሚሰጠን እሱን መያዛችሁን ማረጋገጥ አለባችሁ። ሌላኛው እርሳስ ያዙ። ብዙ ጊዜ እርሳሳችን ሊሰበር ይችላል፣ እናዛ ጋር ስንቀርጽ ምናምን ከሌላ ጭንቀት ከመግባት ብትችሉ ከተቻለ ነው፣ ማይቻል ከሆነ ችግር የለውም ሁለት የተቀረጹ እርሳሶችን ብትይዙ የተሻለ ነው። ሌላኛው ላጲስ ነው ወይም ማጥፊያ የምንለው ከዛ መቅረጫ። እነዚህ ነገሮች መርሳት የለባችሁ እና እነዚህ በጣም ወሳኝ የሆኑ ነገሮች ናቸው። ብዙ ጊዜ አንዳንዴ አይዲ ረስቶ አንዳንድ ሰው አትገባ ምናምን ይባላል። ከዛ ሙሉ ቀኑ ይበላሻል። ቤቱ እንኳን ሄዶ ቢያመጣ ወይም ደግሞ ግባ ቢባልም እንኳን የሆነ ሰዓት ላይ ፈተናው ላይ ግን ፕሮዳክቲቭ መሆን አይችልም። በጣም መጀመሪያ ስለተጨናነቀ ፈተናውንም አክብዶ ማየትም ነገር ካለ ደግሞ ፕላሲ ሲጨመርበት ደግሞ በጣም የሚያስቸግር ይሆናል። ስለዚህ ምን ማድረግ አለባችሁ? እነዚህን ነገሮች ማሟላት አለባችሁ። ኮንፊደንስ ኖሯችሁ ፈተናውን እንድሰሩት መጀመሪያ ምንም ነገር ማንም ሰው ፖሊስ ምናምን ፍተሻ ስትገቡ የሆነ ነገር ከተባላችሁ ወይም ደግሞ ይዘዋችሁ አትገቡም ብለዋችሁ ካስረፈዷችሁ ከዛ ፈተናው ተጀምሮ ምናምን በኋላ የምትገቡ ከሆነ በጣም ነው የምትጨናነቁት። ስለዚህ እነዚህ ነገሮች መያዛችሁ ማረጋገጥ። አራተኛው በፈተናው ቀን በሰዓታችሁ ሳታረፉ ወደ ትምህርት ቤት መሄድ ወይም ወደ መፈተኛ ቦታ ሳታረፍዱ መሄድ። ለምን ይረዳችኋል? በቶሎ ፍተሻ ካለ ፍተሻውን ትፈተሻላችሁ። ስለዚህ ከዛ ትገባላችሁ፣ በፈተናው ቁጭ ትላላችሁ። የሚሰጣችሁ ኢንስትራክሽን አለ። በተለይ መጀመሪያው ቀን ከሆነ እንደዚህ ማድረግ አለባችሁ፣ ስማችሁን ማጥቀር አለባችሁ ምናምን ተብሎ ይነገራችኋል። አፍዳችሁ የምትሄዱ ከሆነ እነዚህ ነገሮች ማዳመጣችሁም ከዛ ምን እንደሚደረግ አታውቁም። ጀምረው ከሆነ መደርሱት ደግሞ ገና ስም ስታጠቁሩ በጣም ትጨናነቃላችሁ። ሰዓታችሁ በጣም ይሄዳል። ከዛ በኋላ በቃ ፈተናው የምታውቁት ነገር ሆኖ እንኳን ላሰሩ ትችላላችሁ። ስለዚህ ዋናው ነገር ነው፣ ሜን ፖይንት እንደውም አለማርፈድ፣ በጣም በሰዓት መገኘት ለፈተናችሁ ውጤት በጣም ቫልዩ አለው። ዝም ብለን አንዳንዴ ማርፈድ ምናምን እነዚህ ቀላል ነገር የሚመስሉን ነገሮች ፈተናች ላይ ምንም ቫልዩ የሌላቸው ይመስልናል፣ ግን በጣም ቫልዩ ያላቸው ነገሮች ናቸው። አምስተኛው ፈተና ክፍል ውስጥ የሚነገራችሁን ነገር መስማት ነው። ክፍል ውስጥ የተለያዩ ነገሮች ይነገራችኋል። አንደኛው ሲነገራችሁ አለመጨናነቅ ነው። አሁን ለምሳሌ መጀመሪያ ቀን ስትሄዱ ፈተናው ታሽጎ ነው የሚመጣው። የክልል አሁን ለምሳሌ ሚኒስትሪ ከሆነ ከክልሉ የአዲስ አበባ ከሆነ አዲስ አበባ የአማራ ክልል ከሆነ ከአማራ ክልል ትምህርት ቢሮ ከተለየ ወይ ደግሞ የኦሮሚያ ክልል ከሆነ ከኦሮሚያ ክልል ትምህርት ቢሮ ታሽጎ ነው የሚመጣው፣ ሽቱ ማለት ነው። ከዛ የሀገራዊ ወይም ማትሪክ ምናምን ከሆነ ደግሞ ከዋናው ትምህርት ቢሮ ነው የሚመጣው፣ አንድ ላይ ለሁሉም የሚደረሰው። ከዛ ፊትለፊታችሁ ነው የሚከፍቱት። እንደዛ ምናምን ሲያደርጉት በጣም ሊያጨናንቃችሁ ይችላል። ማለት አዲስ ከሆናችሁ በተለይ ስድስተኛ ክፍሎች ከሆናችሁ ከዚህ በፊት ተፈትናችሁ ማታውቁ ከሆነ መጨናነቅ ነገር ሊደርስ ይችላል። ስለዚህ ምን ማድረግ አለባችሁ? ምንም ነገር በቃ ጥያቄ ነው የመጣው ሌላ ነገር የለም። ቦርድ ላይ የሚጻፈው ወይም ከዚህ በፊት ክፍል ውስጥ ተነግሮን የሰራናቸው ጥያቄዎች ናቸው። ታሽጎ መጣ እንጂ ምንም ለውጥ የለውም። አንደኛው እሱ ነው። ሁለተኛው ካልገባችሁ ወይም ካልሰማችሁ መጠየቅ ነው። ለምሳሌ እዚህ ቦታ ላይ እንደዚህ አጥቁሩ፣ ከዛ ሰማችሁ እንደዚህ አድርጉ ተብሎ ተነግሯችሁ አልገባችሁም ወይም አልሰማችሁ ከሆነ መጨናነቅ የለባችሁም። በቃ እጃችሁን ታወጣላችሁ። በየክፍሉ የሚዞሩ ሱፐርቫይዘሮች ሊኖሩ ይችላሉ ወይም ፈታኛችሁን መጠየቅ ነው። በቃ ሌላ ምንም አዲስ ነገር የለውም። ሌላ ደግሞ የምታደርጉት ነገር እዛ ላይ የሚነገራችሁ ምንድነው፣ አንደኛው ስማችሁን ታጠቁራላችሁ። የሆኑ ክብ ክቦች ወይ አራት ማዘን ነገር ነው የሚሆኑት። ፊደሉን እያያችሁ ማጥቆር ነው። እኔ ከዚህ በፊት በተፈተንኩት እንደዛ ነው ስምንትም እና 10 12 የተፈተንኩት እንደዛ ነው። አንዳንዶች 12 በዲጂታልም ስለሆነ ሌላም አይነት መጻፍ መሙላትም ሊሆን ይችላል። ኮምፒውተር ላይ እንደዛም ይሆናል። የሚነግሯችሁም ብቻ ነገር መስማት ነው ያለባችሁ። ሌላ ደግሞ ሬጅስትሬሽን ቁጥር አላችሁ አይደለ? እሱ ሬጅስትሬሽን ቁጥራችሁ 12 ወይ 6 ዲጂት ብቻ እንደዛ ነገር ነው የሚሆነው። እሱን እሱንም ታጠቁራላችሁ ማለት ነው። በቃ ሌላ ነገር የለም። ከዛ መልሶቹንም ኤ ከሆነ ኤ ላይ ታጠቁራላችሁ ከታች አንሰር ሽቱን ስታዩት ወይም ከዚህ በፊት ሞዴል ተፈተናችሁ የምታውቁ ከሆነ በእንደዚህ አይነት ታውቁት አላችሁ። ምንም አዲስ ነገር የለውም። ስታዩት ሲነገራችሁ ይገባችኋል። ግን ዋናው ነገር ማዳመጥ፣ ማስተዋል፣ አለመጨናነቅና ያልገባችሁን ነገር መጠየቅ ነው። ሌላ ነገር የለውም ማለት ነው። እነዚህን ነገሮች በስነስርዓት አልፋችሁ ወደ ጥያቄው ካልሄዳችሁ ጥያቄውን ተረጋግታችሁ መስራት አችሉም። እነዚህን በስነስርዓት ካጠቆራችሁ በኋላ ጥያቄውን ትሰራላችሁ። ምክንያቱም አንዴ ሰዓት ካለቀ አይሰማችሁም፣ ይወስዱባችኋል፣ እንድታጠቁሩም አይፈቅዱላችሁም። ስለዚህ በሰዓት መገኘት፣ አለመጨናነቅ፣ የሚነገራችሁን መስማት፣ ያልገባችሁ ነገር መጠየቅ በጣም ሜን ፖይንት ነው። ሌላኛው የሚከብዳችሁ ጥያቄ ላይ ወደ ጥያቄው ገባን አሁን ከዛ የሚከብዳችሁ ጥያቄ ላይ ጊዜ አትጨርሱ። ምንም ለምሳሌ የመጀመሪያዎቹ ጥያቄዎች ቢከብዷችሁ አትጨናነቁም ከአንድ እስከ በቃ መጀመሪያ ሽት ላይ ያሉ ጥያቄዎች እንዳለ ሊከብዷችሁ ይችላሉ። አንዳንዴ በጣም ስል ከተጨናነቅን በተለይ ገና መጀመሪያ ፈተና ከሆነ በተለይ ገና መጀመሪያ ላይ ያሉ ጥያቄዎች ሲከብዱናል እንዲ ይህንንም አላቆም ወይን ይህንንም አላቆም እያለን በቃ ሙሉ ማንሰራው ነው የሚመስለን። ከዛ እዛ ላይ ጊዜውን ከጨረስ ነው በኋላ ላይ ወደ መሀል ላይ ወደ መጨረሻ የሚመጡት ቀላል ጥያቄዎችን መስራት አንችልም። ስለዚህ ከከበዳችሁ ታከቡታላችሁ፣ ከዛ አንሰር ሽታችሁም ላይ ታጠቁሩትና ከዛ ጥያቄው ላከበባችሁ ታልፋላችሁ። እንደዚህ እያደረጋችሁ የሚቀላችሁን ከሰራችሁ በኋላ ሁሉንም ጥያቄ ከጨረሳችሁ በኋላ ሁለተኛ ላይ ምንድነው የምታረጉት? ተመልሳችሁ የከበዳችሁ ጥያቄ ትሰራላችሁ። ጊዜም ይተርፋችኋል። እንደዛ ከሆነ ጊዜ ከሌላችሁ ችግር የለውም፣ በቃ የቀለላችሁን ሰርታችኋል። ጥሩ ነገር ይመጣል። ግን ጊዜ ካላችሁ ደግሞ ያከበባችሁባቸው ጥያቄዎች አሉ አደለ? እነሱን ስትሰሩት ይመጣላችኋል። እኔ በጣም ፕራክቲካሊ በእኔ ደርሶብኝ ስላየሁት ነው ከዚህ በፊት የከበደኝን አክብቤ ሄድኩኝ። ከዛ በኋላ ምን አደረኩኝ? ሰራው ማለት ነው የሚቀለኝ። ከዛ በኋላ ሙሉ ጨርሼ ምንም ነገር እንደሌለብኝ ካወቅኩ በኋላ ጭንቅላቴ ይቀለዋል። ከዛ የከበደኝ ያልኩትን ጥያቄ ራሱ ስሰራው ይመጣልኛል ማለት ነው። እንደዛ ብዙ ነገር ሰርቻ ቃለሁ እኔና እንደዛ ስሩ። የሚከብዳችሁ ጥያቄ ላይ በፍጹም በፍጹም ጊዜ አትጨርሱ። መጀመሪያው ሽት ሁለተኛውም ሽት ሊከብዳችሁ ይችላል ከዛ በኋላ በቃ ምንም አላውቀውም የሚል ሜንታሊቲ እንዳይኖራችሁ እንደምታውቁት አስቡና፣ ከዛ ሄዳችሁ ስመለስ እሰረዋለሁ ብላችሁ፣ ከዛ ሌሎችን ሰርታችሁ ተመልሳችሁ ስሰሩት በትክክል ነው ምላችሁ ትሰሩታላችሁ። ስለዚህ ይሄኛው አምስተኛው ነጥብ ነው። ሌላ ስድስተኛው ከጨረሳችሁ በኋላ ሰዓት ካላችሁ የሰራችሁትን ደግሞ አረጋግጡ። ቀላል ነው ብላችሁ አንዳንዴ ቀላል ጥያቄ እንደውም ከከባድ ጥያቄ ይልቅ ብዙ ተማሪዎችን ይሸውዳል። ለምንድን ነው ቀላል ነው ብሎ ያሰብነው ጥያቄ እንትን እንላለን። ገብተን በቃ ይማ ይሄ ነው ብለን ሳናስበው ወይ ኤ ብል ኤ ላይ ያለውን ጥያቄ ኤ ነው ብለን ያሰብነውን ምርጫ ቢ ነው ብለን አጥቁረን ከመቅለሉ የተነሳ ሳናስተው ልናልፈው እንችላለን ማለት ነው። ስለዚህ ቀላልም ቢሆን ከባድም ቢሆን፣ መጀመሪያ እንዳልኳችሁ ከባዱ ና አልፋችሁ ትሄዳችሁትን ትሰራላችሁ ከዛ በኋላ ስጨርሱ ደግሞ ይሄንንም ሰርታችሁ ሰዓት ካላችሁ ደግሞ ሙሉን ደግሞ ታረጋግጣላችሁ ማለት ነው። አንደኛ የመልስ መስጫ ወረቀቱ ላይ ለሁሉም ጥያቄ መልስ ማጥቆራችሁትን ማጥቆራችሁን ነው የምታረጋግጡት። ይሄ አንሰር ሽቷል አይደለ እኛ ጋር የሚቀረው ጥያቄ ይቀራል እኛ ጋር ይወስዱትም መልሱን የጻፍንበትን ይወስዱታል። ስለዚህ ሙሉን እናያለን። ምንም መዝለል አለመዝለላችንን እናረጋግጣለን አንደኛ። ከዛ እርግጠኛ ያልሆናችሁበት ጥያቄ ካለ ደግሞ ደግማችሁ ትሰሩታላችሁ ማለት ነው። ሰባተኛ፣ ከፈተና ከወጣችሁ በኋላ መልስ አትነጋገሩ ወይም አትስሩ። ለምንድን ነው የማትሰሩት? አንደኛ ልትቀይሩ የማትችሉት ነገር ነው። ስለዚህ ልትቀይሩ የማትችሉት ነገር ላይ ጊዜ ማጥፋት አያስፈልግም ማለት ነው። ከዛ ቀጣይ የምትፈተኑት ፈተና ላይ ደግሞ ትኩረት ማድረግ አለባችሁ አይደለ? ስለዚህ እኛ አሁን ተፈትነን የወጣ ነው ፈተና እንግሊሽ ቢሆን እንግሊሽ እያወሩ ተማሪዎች ብዙ ጊዜ ወጥተው በር ላይ ምናምን ያወራሉ ስናወራ ወይን ይህንን ኤክስ ሆንኩ፣ በቃ እኔ ምን አይነት ሰው ነኝ፣ ይህንን ኤክስ ሆንኩ እያለን ቀጣይ ማትስ ምን ፈተን ከሆነ ምንም እዛ ላይ ትኩረት አናደርግም ማለት ነው። ስለዚህ ሙሉ ሰዓታችንን እሱ ላይ እናጠፋና ወይም ደግሞ ራሳችንን ብዙ ኤክስ ከገባብን ምናልባት ሌሎች ሰዎች ሲነግሩን ደህና ኤክስ ነኝ ምናምን ብለን ካሰብን በቃ እኔ ይህንን ጭራሽ አላልፍም፣ በቃ ሚኒስትሪን ወይም ማትሪክን አላልፍም ትል እንልና እናስብና ከዛ በኋላ በቃ በጣም ሚዝረብል ነው የሚሆንብን ማለት ነው። ስለዚህ ምንም በምንም ተአምር ፈተናውን አትነጋገሩ። አንዴ ሰራችሁት አይደለ በቃ። ወይ ፈተናውንም እንኳን መነጋገር መስራት ከፈለጋችሁ ሙሉ ፈተናውን ከጨረሳችሁ በኋላ ሶስት ቀን ወይም ሁለት ቀን ከሆነ የምትፈተኑት ሙሉ ከጨረሳችሁ በኋላ ሁሉንም ጥያቄ መስራት ይቻላል፣ ከዛ በኋላ ምንም ስለማይፈጠር። ግን ሌላ ፈተና እያለብን መነጋገር አያስፈልግም። ከዛ ወደ ቤታችሁ ስትሄዱ ጊዜ ካላችሁና ካለከማችሁ ደግሞ ቀጥሎ የምትፈተኑት ፈተናዎች ጥያቄ አንዳንድ ጥያቄዎች ብትሰሩ ወይም ደግሞ ቪዲዮ ጥያቄ የሚሰራለ ለምሳሌ እኛ ቻናል አለ አይደል፣ ኤልዳ ቲቶር እሱ ጋር ያሉ ጥያቄዎችን ብትሰሩ እንደዚህ ጊዜ የማይጨርሱ ግን ለፈተናው የሚረዱን የማያጨናንቁ አለ አይደል ጥያቄ ብትሰሩ እነዚህ ቪዲዮዎችን ብታዩ ጊዜ ካላችሁ ፕላስ ካልደከማችሁ ነው። ጊዜ ከሌላችሁ ከደከማችሁ፣ ለሎ የሚቀጥለው ቀን ደግሞ እረፍት ማድረግ ስላለባችሁ ግን እረፍት ማድረግ አለባችሁ ማለት ነው። ሌሎች ስለ ፈተና ማወቅ ያለባችሁ ነጥቦች ብዬ ደግሞ የማስባቸው ምንድናቸው ናቸው? የመጀመሪያ እንደምታልፉ እያሰባችሁ ነው መስራት ያለባችሁ እንጂ ላላልፍ ነገር ምንነትም ብዬ እንደ ነገሩ ልስራው አይነት ነገር እንዳይሆን። ምክንያቱም እንደምታልፉ አስባችሁ በዛ ሜንታሊቲ ነው መስራት ያለባችሁ ስትሰሩት አልፋለሁ ብላችሁ አስባችሁ ነው መስራት ያለባችሁ ማለት ነው። ሌላኛው ደግሞ ሁለተኛው ነጥብ ፈተና ልትወድቁ ብትችሉ እንኳን በሚቀጥለው አሻሽላለሁ ብላችሁ ለህይወታችሁ ማማሪያ አድርጉ። ለምሳሌ ሁን ስምንተኛ ክፍል ብትወድቁ ይደገማል አይደል? ስለዚህ በቃ ወደቅኩ ብላችሁ ጓደኞቻችሁ ምናምን አልፈው ሌላ ክፍል ሄደው ስለወደቃችሁ ምንም እንዲመስላችሁ አይገባም። በቃ ይሄ በዚህ ዓመት በደንብ አልሰራውም በደንብ አላጠናውም ማለት ነው። ስለዚህ በሚቀጥለው ዓመት በደንብ ማጥናት አለብኝ በደንብ መስራት አለብኝ ብላችሁ ራሳችሁን ማበረታታት አለባችሁ ማለት ነው። ወይ ደግሞ ማትሪክ ቢሆን አስራ ሁለተኛ ክፍል ብትሆኑ ብትወድቁ መድገም አይቻልም፣ ግን ሪሜዳ ላለ አይደለ? እሱ ላይ ደግሞ በደንብ ብሰራ ከዛ አልፌ በቃ ከዚህ በኋላ እንደውም ይሄ ነገር መማሪያ ነው የሆነኝ ትምህርትን ጠንክሬ መማርና ጥሩ ውጤት አምጥቼ ማለፍ እንዳለብኝ ነው እንደውም የገባኝ ብላችሁ ለራሳችሁ መማሪያ ያድርጉት እንጂ በመውደቃችሁ ስትቆጩ መኖር የለባችሁም ሚቆጫችሁ ይገባል ለምን እንደዚህ አላጠናውም ብላችሁ ግን ሚቆጫችሁ በፖዚቲቭ ሳይድ ነው ጥሩ ነገር እንድትሰሩ ነው እንጂ ራሳችሁን እንድትጎዱ እኔም ማራባ ሰው ነኝ እንድትሉ አይደለም ማለት ነው ሌላኛው ፈተናውን ስትሰሩ በወርቅ ቤተሰብ ምን ይለኛል ብላችሁ አትጨናነቁ የምታውቁትን ተረጋግታችሁ ለራሳችሁ ብላችሁ ነው መስራት ያለባችሁ መጀመሪያ ለራሳችን ነው የምንሰራው ከዛ በኋላ ራሴን ጠቅሜ ደግሞ ራሴን ከጠቀምኩ ቤተሰቤንም እጠቅማለሁ ቤተሰቤንም ደስ ይለዋል ከዛ በኋላ አገሬንም ምናምን እያላችሁ እያሳደጋችሁ ትሄዳላችሁ፣ እንጂ ቤተሰብ ስላለ ብቻ ብላችሁ ተጨናንቃችሁ መስራት የለባችሁ። ቤተሰባችሁን ማክበር አለባችሁ፣ ግን በጣም ከልክ በላይ መጨናነቅ የለባችሁ። በሚገባው ልክ ፈተናው ሳይደርስ ማጥናት አለባችሁ። ከዛ በኋላ ፈተናው ላይ ሳትጨናነቁ የነገርኳችሁን ነገር ተጠቅማችሁ መስራት እንጂ ከልክ በላይ መጨነቅ አያስፈልግም ማለት ነው። ቤተሰብም እንደዛ እንድትሆኑ አይፈልግም። ቤተሰብ የሚፈልገው እናንተ ደስ የሚላችሁ ነገር እንድታደርጉና እናንተ ደግሞ ጥሩ ቦታ ደርሰው ማየት ነው እንጂ እናንተን ለማጨናነቅ ስላልሆነ ማለት ነው ያለኝ። እነዚህ ምክሮች እነዚህን ይመስላሉ። ፈተናው ጥሩ እንደሚሆን ተስፋ አደርጋለሁ። በፈተናው በደንብ ሰርታችሁ ጥሩ ውጤት እንድታመጡ ወደሚቀጥለው ክፍል እንድታልፉ፣ እንዲሁም በሚቀጥለው ክፍል ደግሞ ተገናኝተን ሌሎችን ነገሮች እንድንሰራ ምኞቴ ነው እና በፈተናው መልካም እድል ለማለት እወዳለሁ መልካም ፈተና ይሁንላችሁ። የፈለጋችሁትን መጠየቅ የምትፈልጉትን ወይ ፈተና ላይ ምን ላድርግ፣ ምን ባረግ፣ ምን አይነት ቲፖችን ትመክርኛለሽ ወይም ደግሞ ይህን ፓርት እዚህ ጋር አልገባኝም አስረጅኝ ምናምን ብትሉኝ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። ስለዚህ በተቻለኝ መጠን እኔ በቻልኩት መጠን ልረዳችሁ ዝግጁ ነኝ ማለት ነው። ስለዚህ ኮመንት ሴክሽን ላይም እና ደግሞ ቴሌግራም ላይም በሰፊው መጠየቅ ትችላላችሁ። በቅርቡ ደግሞ የኦንላይን ትምህርት የሚጀመር ስለሆነ አሁን ስምንተኛ ክፍል የሆናችሁ የዘጠኝን መማር እንድችሉ ሰባት የሆናችሁ የስምንትን፣ አምስት የሆናችሁ ደግሞ የስድስተኛ ክፍልን፣ ዘጠኝ የሆናችሁ የአስረኛ ክፍልን እንድትማሩ የሚረዳ የኦንላይን ትምህርት ሊጀመር ስለሆነ ቻናላችን ላይ ማስታወቂያውን የምንለቅ ይሆናል። ስለዚህ ሁላችሁም የቴሌግራም ቻናላችንን ጆይን በማድረግ እንድትጠብቁ ለማሳሰብ እፈልጋለሁ። በሚቀጥለው ደግሞ ሌሎች ቪዲዮዎችን ይዤላችሁ የምመጣ ይሆናል። መልካም እድል ይሁንላችሁ፣ መልካም ፈተና ይሁንላችሁ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሆኑ፣ ቻው።